ሰላም ውድ ለሆናችሁ ለኢትዮጵያውያን ወንድሞቻችንና እህቶቻችን፣ ሰላም ለእናንተ ይሁን። አሜን። የሰላም ጌታን ኢየሱስ ክርስቶስን እንነግራችኋለን። አሜን። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ለእኛ ሲል በመስቀል ላይ ደሙን አፍስሶልን ከሞት አድኖናል። ዛሬ ወደዚህ ወደ ኢየሱስ ኑ። ወደ አዳኙ ወደ ኢየሱስ ኑ። ኢየሱስ ከሞት ያድናል። ኢየሱስ ከሲኦል ያድናል። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ያድናል። ወደዚህ ወደ አዳኝ ወደ ኢየሱስ። ክብር ለእግዚአብሔር ይሁን፣ አሜን። ጌታ በኢየሱስ ክርስቶስ ስም አነባለሁ። በእግዚአብሔር ፍቃድ የኤፌሶን መልዕክት ምዕራፍ አንድ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሜን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደን በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰንን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገን። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገው ቤዛነታችንን አገኘን። እርሱም የበደላችን ስርየን በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር የሚሠራ የሚሰራ እንደ እርሱም ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። አሜን። እናንተ ደግሞ የእውነትን ቃል ይኸውም የመዳናችን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። አሜን። እርሱም ሚያዣ ነ ለዛሜ ለውን ስጓጅ ድረስ ይህ ለትርሙ ምስጋና ይሆናል አሜን። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደል ሰምቼ ስለ እናንተ ማሰብን አልተውም። የክብር አባት ጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥን መንፈስ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስን ከሙታን ሊያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለን። ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሱም አካሉን ሁሉ በሁሉ የሚሞላ የእርሱ ሙላት ናቸው። ኢየሱስ ክርስቶስ ያድናል፣ አሜን። ኢየሱስ ከሞት ያድናል፣ አሜን። ኢየሱስ ጌታ ነው፣ አሜን። ወደዚህ ወደሚያድነው ወደ ኢየሱስ ነው፣ አሜን። ኢየሱስ ሊመጣ በደጅ ነው። ንስሐ ግቡ ወደ ኢየሱስ። ኢየሱስ ይቀራችኋል። እንዴታ በኢየሱስ